ቆይ ልጁ ከኛ ምንድን ነው የሚፈልገው ሳሪ አላውቅም ሀና እኔም ግራ ገብቶኛል በየትኛውም ሰዓት እኮ ጅብ መጥቶ ሊበላን ይችል ነበር ሌሊቱ በጣም ከባድ ነበር አይዞሻና እኔም ፈርቻለሁ አባዬ ከዚህ ቦታ ያስወጣናል። አባዬ እዚህ የለም ሳሪ እኔ በጣም ፈርቻለሁ ቆይ እንዴት ነው እዚህ የምንቀመጠው ከዚህ በኋላ አይዞሻና ሰለሞን ሰለሞን እጅና እግሬ ሽባ ይሆናል ቢፈታኝ ራሱ መንቀሳቀስ የምችል አይመስለኝም አንተ ሰለሞን፣ ቆይ ለምንድነው በዚህ ልክ የሚያሰቃየን? ምንድነው ጥፋታችን? እኛ ምንም አላጠፋንም። ሀና፣ ነገሩ ለእኔም ጥያቄ ሆኖብኛል። ሳሪ፣ እኔ አልችልም ከዚህ በላይ መተንፈስ እያቃቴ ነው። ውሃ ጠምቶኛል። አንቺ ሀና፣ ሀና ተንፍሺ። ሳሪ፣ እኔ ከዚህ በላይ አልችልም። ልቤን፣ ልቤ፣ ጉቴ፣ ሰለሞን፣ ኧረ ድረሱልኝ፣ ሀና

ተርፈሃል፣ ወንድሜ። ተርፌአለሁ፣ አመሰግናለሁ። ደግሞ እግዚአብሔር ይስጥልኝ። ለአገሩ እንግዳ ነው መሰል? አዎ፣ እባክህ፣ እህቶቼ ጠፍተውብኝ እነሱን ፍለጋ ነው የመጣሁት። የምን እህት? የት? እዚህ አካባቢ ነበር ስልካቸው የሚያሳየው። አሀ፣ በስልክን ማወቅ ይቻላል? አዋ፣ ቴክኖሎጂ እኮ ኑሮን አቅልሎታል። እሱ ሰው እኔም እኮ እንደ የሰው አደራ በለው። የምን አደራ? እህቶቼ ጠፍተው እየቀለድክ ነው? መገጣጠሙ ገርሞኝ እኮ ነው። ይኸውልህ እነዚህ ናቸው እህቶቼ። አወይ እድሌ! አወይ መገጣጠም! አወይ አወይ! አንተም እነሱን ነበር የምፈልጋቸው። ቆይ ለመሆኑ ምኑ ናቸው? እህቶቼ ናት ይባላለሁ። መልካሙ ይባላለሁ። ለመሆኑ ምኖች ናቸው? ያው እህቶቼ በላቸው። ከልጅነት ጀምሮ አብረን ነው ያደግ አ ታዳቤ ዘለቃ እትዬም ጋሽዬም አሉ እኮ። የለም እነሱን ሳላገኝ ማንንም ማግኘት አልፈልግም። በዛ ላይ ደግሞ በችግራችሁም በደስታችሁም ከጎናችሁ ነው ብዬ ቃል ገብቼ የላቸዋለሁ። በል በቃ ሰዓት አታቃጥልብኝ እኔ ልሂድ። ቆይ ወንድሜ ተረጋጊ እንጂ እኛ እኮ ኃላፊነት የሚሰማን ሰዎች ናት። ኃላፊነት እንደዚህ ነው እንዴ? እኔን ከልጆቼ ከቤት ያስወጥታችሁ የደከምሽበት በስምሽ የተመሰረተ ኩባንያ የተከማቸ ሀብት የራስሽ የቤተሰቦች ስለሆነ ስለሚገባሽ ነው። እንደዚህ ብላችሁ እኮ ይሄው ምንም የለም። ሁሉም ነገር ትዕግስት ይፈልጋል። ታግሼ ሁሉን ችዬ ከኖርኩበት ቦታ ያመጣችሁኝ፣ ከልጆቼ የነጠላችሁ፣ እስረኛ ልታደርጉኝ ነው እንዴ? ሁሉም ነገር ለበጎ ነው ይባል የለ። የት አለ በጎ? በጎ ነገር የልጆቼ መጥፋት የእኔ ከቤት መውጣት ነው። ልጆችሽን እናገኛቸዋለን። ምናልባት አባታቸው ደብቋቸው አጉል ጨዋታ ጀምሮ ይሆናል። አባታቸው ለምን ይደብቃቸዋል ምን ለማግኘት አንቺን ለማንበርከክ ከጠላቶቹ ለመሸሸግ ነው ሲጀመር ምን ለማግኘት ነው ወደ ገጠር መሄድ አልነበረባችሁ እናንተ አደላችሁም እንዴ ከአክስታቸው ጋር ይሂዱ ያላችሁት እኛ የሆነ ወጥመድ ለመስራት አስበን ነበር እና ለጥምር ነውም ልትሉኝ ነው የሆነ የተሰራ ስህተትማ አለ እና በዚህ ስህተት ልጆች ሽናጣሽ ነው የምትሉኝ እንደ ቃ- እንደ ቀልድ ልጆች ጠፉ ነው የምትሉት እና ዝም በይ ልትሉኝ ነው አታስቢ ከኛ የትም አያመልጥም። እሱ የት አለ ለመሆኑ? የት ነው እየሸሽ ያለው? ማንም ከፍርድ ያውቃል ይሸሽ ይሆናል እንጂ የትም አያመልጥም። እሺ ብሩክ፣ ምን ፈለክ? ምን የም ናቲ፣ ቆይሽ ተገናኝተን እናውራለን፣ አሳውቃለሁ ችግር የለውም። መረጃው ጠቃሚ ከሆነ ገንዘብ ያሳስብ። እነግርሃለሁ። ናቲ ምን አንቺም ታውቂያለሽ። ማን ነው? አዎ የነታመነ ሙሉ ልጅ ነው የጌታቸው ወዳጅ የነበረ። ቦስም ማግኘት አለብን። ነይ እንሂድ። ቆየ ልጆችስ ነገር፣ ሁሉም ጥያቄ እመልሳለሁ። ወንድም አለም፣ ምን አዲስ ነገር አለ? የሆነ ቦታ ኮ ፍንጭ ሰጥቶኝ ነበር ግን ተመልሶ ጠፋ። አወይ እድሌ! ጋሼ በዚህ ያብዳል። እትዬ የሚጮሃሉ ሬዲያ፣ ግድ የለም ተረጋግተን እናስብ። ብቻ እናገኛችኋለን። እኔማ ቢገኙ፣ በማን እድሌ። አይዞ። እኔ ምል አክስቴ፣ አመሌ እንዴት ናች? እዚህ ምን አልከኝ ትላለች። አበቦቹ ከጠፉማ ብሶባታል? ንግግራችን ራሱ እኮ አራምባና ቆቦ ሆኗል። ዳጊ ጥሩ አስተርጓሚ ነበር። አሀ በአስተርጓሚ ነበር እንደ የምትግባቡት በለው። እኔ የምልህ ከእነሱ ጋር የተገኘ አብሯቸው የታየሰዋል እንደ እሱማ። ያ ሰለሞን ማን ነው? ሰለሞን በዚህ በቴክኖሎጂ ነው የተዋወቃቸው። እንዴት? ቀረጻ አንሳር ምናምን ተባብለው በኋላ የጭቃ ጅራፍ መዘዘ። እንዴት? ኧረ ታሪኩ ብዙ ነው። ይሄ የለፋንበት ሀብት፣ መሬቱ የጋሼ ንብረት ሁሉ እንደ መንግስት ብድግ ብሎ የእኛ ነው ብሎ እርፍ። በምን አግባብ? እሱማ፣ ሁሉም ግራ ነው። እስኪ እንግዲህ አሁን ጋሼ መጥቷል፣ መላ መላ ይለዋል እና እናንተ ዝም አላችሁት። ቆይ ነሳሪ ሴት ነው ያረፉት። እነጋሽስ ሁሉ ቢናገር ሆድ አዶ ይቀራል፣ ሆኖብናል። ቆይ ሰለሞን ያልከው ምን አይነት ሰው ነው? የሆነ ጠጉሩን ያንጨባረረ ጨበሬ ነገር ነው። ነፍስ እንጂ ስጋም የለውም። አንዴ እኮ ብሸልጠው አክብሬ ነው እንጂ አፈር ነበር የምደባልቀው። እና እሱ ሊወስዳቸው ማለት ሊደበቃቸው ይችላል። ምን አባቴስ ይሄ ወረቀት ይዞ ነው እያስፈራራ ነው ያለው ዋይፍ ህጋዊ ንብረት ነው ብሎ ነው ኤፍ ዋይ አዎ አለን። ምንድን ነው ይሄ ካርታ ብላን ምናምን ብሎ ነው። መንግስትም ደግፎን ነው አመጣጣችን ነው የሚለው። ኤፍ ዋይ ፍርድ ያውቃል። አወቀው እንዴ? ትንሽ ና እስኪ፣ ወይት ምን አገኘ በልና ነግራሉና ምንድነ፣ ምንድን ኮነ አ መለ ጉድ አደረክሽ፣ ጉድ አደረክሽ። አሁን ልጆቼ እየትገቡ ነው የሚባለው? ሂየት ጉድ አረክሽ። ይሄኔ ኮ ልጆቹ የሆነ ነገር ደርሶባቸው ይሆናል። እኳ ጌታቸው ዝማልክ፣ እነዚን የመሰሉ ልጆች ጠፍተው እንደንተ ዝማልክ፣ እንዲ ውስጥ አስቻለ ጌታቸው። ቆይ ከዚህ በላይ ምን እንዳደርግ፣ ምንእንዳደርግነው የምትፈልጊው አመለ አልከኝ? እስሲተኝ እኔ ከልጆቼ ውጭ የምፈልገው ምንም ነገር የለም። ልጆቼን ብቻ ነው ማግኘት መፈልገው፣ ግን አሁን ልጆቼን ማንወሰዳቸው ገቡ ነው የሚባለ። ቆጭም አሁን መጨነቅ ምንም አይጠቅምም። እንዴ ማድረግ ያለብ ነገር ካለ አድርግ። ይህ የበደልከው የበደል ያስቀየምከው ካለ ሂደ ይቅርታ ጠይቀ። ሰው ያለ ምክንያት ያለ በደል የሰው ሰው ጎጥቶ ይዞ አይሄድም። ነገር ያያሉ። ቆይ እኔን ጥፋተኛ እያረክሽ ነው እንዴ አልከኝ? ታዩ አመለ ታዩ፣ እኔ ከልጆቼ ውጪ ምንም የምፈልገው ነገር የለም። ልጆቼን ብቻ ነው የምፈልገው። የት ላግኛቸው? ከየት ላምጣቸው? ምንድነው የምታወራው? ምን እያልክ ነው? አመለ፣ እኔ ልጆቼን ለማግኘት ማድረግ የሚገባኝን ነገር በሙሉ አደርጋለሁ። ልጆቼን ብቻ ነው የምፈልገው። ሌላው ነገር ይቅርብኝ ነው ያልኩትኝ። ታዩ አይጠቅምሽም። እኔው ጋር ይቅር። ታዩ ነው ያልኩት። አረ ና፣ ጆሮዬ ካልሰራማ ናቆልጠጣለው